በአይናለም ስም አመሰግናለው፣ በሀቢባ ስም አመሰግናለው። ተባረኩ። በጣም ቴንኪዩ። አሁንም ቲኬት መግዛት የምትፈልጉ የጣል እናወጣ፣ አስራ አምስት ቀን ቀርቷል። የጣም ይወጣው እዚሁ ሀቢባ ላይቭ ላይ ነው። ሶስት ቤቶች ናቸው፣ አራተኛ የጣ ግማሽ ሚሊዮን ብር የኢትዮጵያ ነው። እንዴት እንግዛ የምትሉ ፎሎ አድርጉ፣ ባዮ ላይ ያለውን ስልኮቻችንን ተጠቀሙ፣ ቲኬት ግዙ። እስከ ትኬት መውጫም ደግሞ ለአይናለምን የምንችለውን ነገር አድርገን እዚህ ጋር መትን ምናሳይ ይሆናል። አቡዬ አንቺም አይናለምን መናገር ትችላላችሁ የምትሉት ነገር ካለ ያ ያው እንደዚህ እንግዲህ እናንተ ትኬት ስትቆርጡ ትኬት ቆርጣችሁ ቤቱ ተገዝቶ በተረፈው ገንዘብ እንደዚህ አካል ጉዳተኛ እህት ወንድሞቻችን ነው የሚታገዙበት። ለእነሱ ዊልቸር ይገዛበታል፣ ለእነሱ የትምህርት እድል ይሰጥበታል፣ ለነሱ የስራ እድል ይሰጥበታል። ስለዚህ በመጀመሪያ ደረጃ ሰክሰስን በጣም ማመስገን እፈልጋለሁ፣ ይህንን እድል ስለሰጠን በጠራነው ቁጥር መጥቶ እሺ ብሎ የጠየቅነውን እርዳታ ሁሉ እሺ ብሎ ስለሚፈጽምልን አሁንም ለአይናለም ጠየቀችውን ምክንያት እንደሚፈጽምልን ሃንድረድ ፐርሰንት እናምንበታለን። ውጤቱን የምናሳያለን። እናም ትኬት መቁረጥ የምትፈልጉ ሰዎች ትኬት ስትቆርጡ አንደኛ ለራሳችሁ የቤት ባለቤት የመሆን እድላችሁን እየሞከራችሁ ነው። እኔ አስራ አምስት ቆርጫለሁ በራሴ ስም በልጆቼ ስም በባለቤቴ በእህት በወንድሞቼ በቤተሰቤ ስም አስራ አምስት ትኬቶችን ቆርጫለሁኝ ትኬት ስንቆርጥ አንደኛ እድላችንን እየሞከርን ነው የቤት ባለቤት የመሆን እድላችንን ሁለተኛ አካል ጉዳተኛ ወገኖቻችንን እያገዝን ነው የስራ እድል እንዲገኝላቸው ዊልቸር እንዲያገኙ የትምህርት እድል እንዲያገኙ እያገዝን ነው ስለዚህ በአንድ ድንጋይ ሁለት ወፍ ማለት ነው ትኬቱን መቁረጥ የምትችሉት ከኢትዮጵያ ውጭ የምትኖሩ ሰዎች ብቻ ናቸው ሰክሰስ በጎ አድራጎት ድርጅት አላማው ስደተኞችን እኛን ስደተኞችን የቤት ባለቤት ለመሆን የማድረግ ነው ከዛ በተጨማሪ ደግሞ አካል ጉዳተኛ ወገኖቻችንን ማገዝ ነው። እጣውን ሊወጣ በጣም ጥቂት ቀኖች ነች የቀሩት። ሳያልቅባችሁ ቶሎ ቁረጡ። እጣውን ለመቁረጥ አንደኛ ስቴፑ ሰክሰስን ይው በትልቁ አደርግላችኋለሁ አንዴ እንድታዩት ቁጥሩም አለ። ሰክሰስን ፎሎ ታደርጋላችሁ። ሰክሰስን ፎሎ አድርጋችሁ የሰክሰስ ባዮ ላይ ያሉትን አራት ከስተመር ሰርቪስ ቁጥሮች በመውሰድ ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ ብላችሁ ትጽፋላችሁ። ከአራቱ አንዳቸው ይመልሱላቸዋል። በመለሱላችሁ ትስተናገዳላችሁ። የሚልኩላችሁ አካውንት ንበር ሰክሰስ በጎ አድራጎት ድርጅት የሚል መሆን አለበት። ኦኬ፣ የግለሰብ አይደለም፣ የድርጅት ተቀብላችሁ፣ የምትፈልጉትን ያህል ትኬት ገንዘብ አስገብታችሁ ዋትሳፕ ላይ መልሳችሁ ይኸው ደረሰኝ ትኬት ናምጡ ትላላችሁ። ደረሰኙ ስትልጉ ትኬቱ ይላክላችኋል። የምትፈልጉበትን ስምና ስልክ ቁጥር አብራችሁ ከደረሰኙ ጋር ትልካላችሁ። እጣው የሚወጣው ኤፕሪል ሰላሳ በኢትዮጵያ ሚያዝያ ሀያ ሁለት እኔ ቤት ላይቭ ላይ ነው አይናችን እያየ ነው የሚወጣው። ማን ይሁን እድለኝ? አዎ እኔ በጣም ጓግቻለሁ በጣም ጓግቻለሁ። አስራ አምስቱ ላይ እራሱ አሁን አምስት ቲኬት ልጨምርበት ነው፣ ሀያ ላደረገው ነው። እድለኝ እንዲሰፋ መሲ መሲባልትና ቆርጠሻል። እስከሚጨርስ ነው ዝም ያልኩት። አይዋየ እኔ ቆርጣለሁ እዚህ ጋር ቢመዘግበኝ። አዎ በቃ እሺ፣ ላኪልኝ ለእኔ ዋትሳፕ ላይ ስልክ ያለሻ መሲዬ እና በሰክሰስ በጎ አድራጎት ድርጅት አካውንት አስገብተሽ ደረሰኝ ላኪልኝ። ቁረጡ ሌሎቻችሁን በኋላ እንዳይቆጫችሁ ማለት ነው። በኋላ ሀቢባ ሳት ነግሪን እንዳትሉ። እኔ ቤት ሲደርሰኝ እና አስራ ስድስት አመት አረብ ሀገር ኖሬ ቤት ያልሰራው ሴትዮ አሁን ሊደርሰኝ ይገባል። እውነት በጣም በጣም በጣም እየጸለይኩበት ነው፣ ዱዓ እያረኩበት ነው እንዲደርሰኝ። ሁለት የተለያየ ቁጥር እንዴት አልገባኝም። ሁለት የተለያየ ቁጥር እና የሁለት ኬት ቁጥር አንድ አይነት እንዲሆን ፈልገች ነበር፣ አልገባኝም ለአይን ዓለም ትኬቱን መግዛት ትፈልጋለው ትች ያለሽ የኔ ማር ትች ያለሽ ሰክሰስን ፎሎ አርገሽ የአይን አለምን የውልሽ አይን አለምን ፎሎ አድርጌያት ና በኢንቦክስ ሙሉ ስሟን ተቀበያት እና ከዛም በኋላ የሰክሰስ ባዮ ላይ ያሉትን ከስተመር ሰርቪስ ቁጥሮች ከአራቱ አንዱን ትወስጅ ና ወይም አራቱም ላይ ትጽፊና ቀድሞ የመለሰልሽ ቀድሞ ባስተናገደሽ ቆርጠሽ ትልኪላታለሽ ትኬቱን በኢንቦክስ ቁጥሯንም ከፈለግሽ ባዮች ላይ ያለ አይን ዓለም ስልክ ቁጥረሽ የለም ባዩ ላይ ኦኬ፣ ባዮች ላይ አስቀምጪው እሺ። ምንም ነገር ሊያግዝሽ የሚፈልግ ሰው ሁሉ ዳይሬክት እንዲያገኝሽ፣ ምንም ነገር ሊረዳሽ የሚፈልግ ሊያግዝሽ፣ እዚህ ቤት በጣም በልካም፣ መልካም ሰዎች አሉ እና በገባሽ ቁጥር አካውንት ከባዮች ላይ ቁጥርሽን እንዲወስዱ በቀላሉ እንዲያገኙሽ፣ ሊረዱሽ የሚፈልጉ ሊያግዙሽ የሚፈልጉ ሰዎች በሀሳብም በምንም ፍቅርም ሊሰጡሽ ቤተሰብ ሊሆኑሽም የሚፈልጉ ሰዎች ዳይሬክት እንዲያገኙሽ አካውንትሽም ባዮች ላይ አስቀምጪው እሺ። ሶ ኔክስት ታይም ስትገቢ አካውንቷ ስልክ ቁጥሯ ባዮዋ ላይ አለ ብዬ እንድነግራቸው። ፕሮፋይል ማለት ነው ባዮ። አንቺ የተማርሽ ነሽ ታውቂያለሽ። በቃ ባዮዋ ላይ ታስቀምጣለች። አሁን ግን በኢንቦክስ ጻፊላት እና ስልክ ቁጥሯን ወስደሽ ሙሉ ስሟን እና ስልክ ቁጥሯን ከደረሰኝ ጋር ከላክሽላቸው ትኬቱን ቆርጠው ይሰጡሻል። ከዛ ላኪ ላት አይ ኦልሶ ዋን ቱ ባይ ዋን ፎር ሀር አቡዬ የስ ሶፊ ኮንታክት ሀር ፕሊስ ሴንድ ሀር መሴጅ ኢንቦክስ ሶፊ ሞዲሬተሪ እህቴ፣ እሷም ትኬት ልትገዛልሽ ትፈልጋለች። ስለዚህ አንድ በአንቺ አንድ በባለቤትሽ ይግዙልሽ። እሺ፣ እኔና አመሰግናለሁ። ሁላችሁም ይደርስሽና፣ ወይዬ ምጄ። እዚህ ሆነሽ ለኢትዮጵያ ላሉ ሰዎች መግዛት ትችላለች። በደንብ ነው። በቃሽ፣ ለአንቺ ልክልሻለሁ። ወይንገዝች እሺ። እሺ ማሬ፣ ስሜን ስሙን ጽፌ ልክልሻለሁ። እሺ ላኪልኝ። ደረሰኝ እና ስም ከላክሽልኝ እኔ አስተላልፌ ትኬት ታመጣልሻለሁ። እሺ አመሰግናለሁ። መግባት የምትፈልጉ ሰዎች እኔ ባልሰማሽም አውጪኝ። እሺ እሺ ማሬ። እሺ ቢዚ ቦታ ነኝ ያለሁት ፎርሙላ ዋን እያየሁ። ኦኬ ኖ ወሪስ ማሬ። እሺ ሳዳ ለምን ነበር የገባችው? ምን ፈልገሽ ነበር ውዴ? ችግር ላይ እኔም ብለሽ ጽፈሽ ነው። ለምንድን ነው ያስገባውሽ? ሰላም እየኔ ውዴ። ጠፋ ሰው እንዴት ነሽ? ሰላም አርሴማ፣ የኔ እናት፣ ማዘርን ሰላም በይልኝ በደንብ እሺ። ሳዳ ምን ፈልገች ነበር? ሰክሰስን ፎሎ እያረጋችሁ ሰክሰስን ፎሎ አድርጉት። ሰክሰስን ፎሎ ላደረገ ሰው ጥቂቱን አልሸጥም ትኬቱን ስጠይቁ መጀመሪያ ሰክሰስን ፎሎ ማድረጋችሁን አረጋግጠን ነው የምንሸጥላችሁ። ስለዚህ ሰክሰስን ፎሎ አድርጉት። እሺ ውዴ፣ ምንድን ነው ችግርሽ? ማሬ ታዳ ታዳ አምኛ ያስገብች ሄዱ ቅብላይ እኔ ሪፖርት እያደረገች ነበር የሆነ እሺ፣ ታፕታፕ ኮፒ ሊንክ አካውንቱ፣ ሰክሰስ አይደለም የሚለው፣ ሰክሰስ በጎ አድራጎት ድርጅት ነው የሚለው አካውንቱ። የድሮ ደግሞ ስንታየው መንገሻ ነው። በስንታየው መንገሻ የሚቆረጣችሁ ምንም ችግር የለም። መዳም ጠርታት ራቻት መሰለኝ ከሆነ ችግር የለውም። ሌላ ጊዜ መልስ አስገባታለሁ። ረጅም ሰዓት ነው የቆየችው። አምሳ አራት ትኬት ገዝቻለሁ። ውሸት ሰብለ የምርሽና እና እንዳለ ሰብስበሽ አንቺ ይዘሽዋል፣ እኛ እንዴት ይደርሰናል በዚህ አይነት አፑ ፍ ዶ ነ ፐርሰን ዶ ን ዶንት ላይ ደም ቱ ስታይ ሎንግ እሺ፣ መድዬ ቴንኪው የኔ ሀሳብ ይኸ ነው። እንዴት ነው የቆረጡት ሁለት የተለያየ እጣ ኧረ፣ ምንም አልተረዳውሽም አንቺ ልጅ። እኔ በኢትዮጵያ ሁለት ሺህ ብር ሮጠብኝ። አካውንት እኮ በስተት ይሆናል አንዱ መልሽላቸው፣ ያስተካከሉታል ሲስተም ላይ መልሽላቸው። አንዱ የአንድ ትኬት ከፍዬ ሁለት ታማኝ ከሆንሽ የአንድ ትኬት ዋጋ ከፍዬ ግን ሁለት ትኬት ላካችሁልኝ፣ አመሰግናለሁ የአንድ ዋጋ ነው የከፈልኩት ብለሽ አንዱም መልሽላቸው። ማርያምን የምሬን ነው። ሰብሊ ማሻላ ኮንግራጁሌሽን። አንቺ ነሻ ያስሹ አንቺ ነሻ እንዳለ ሀምሳ አራት ሰብላ ሀምሳ አራት ትኬት ትቆርጣለች። ጋይስ እኔ ለአስራ አምስት በጣም ጎርራለሁ። አስራ አምስት ትኬት ትቆርጫለሁ እኔ የሚደርሰኝ ላለ የሀምሳ አራት የቆረጠቻለች ወይ ጉድ አንቺ ነሻ በቃ ሰብስበሻ ያልሽው እኛ ቤት በኩል ይድረሰን ቤት በኩል ይድረሰን። ሰብልዬ ወገን ይሄ ትክክለኛ አካውንት ነው። እያየሽኝ አይደል ላይቭ ላይቭ እያየሽኝ ከሆነ ትክክለኛ አካውንት ነው በእኔ ስም። በጣም በጣም በጣም ብዙ ፌክ አካውንቶች ተከፍተዋል። በዛ ምክንያት ነው ቲክቶክ ሁለተኛው አካውንቴን የዘጋብኝ የትኛዋ ትክክለኛ ሀቢባ እንደሆነች ግራ ስለገባው ነው እንዳለ ሀቢባ ሀቢባ ብላችሁ ቲክቶክ ላይ ሰርች ብታደርጉ መቶ በእኔ ስም አካውንት ታገኛላችሁ በፎቶ በስሜ እና አንዱ ስድስት መቶ ምናምን ሺህ ሁላ ደርሰዋል ፎሎ። እውነት እኔ መስያቸው የእኔን ቪዲዮዎች ፖስት እያደረጉ ሶ እኔ ለቲክቶክ ሪፖርት አቅርቤአለሁ። አካውንቶቹን ስክሪን ሻት አድርጌ ዛሬ ጠዋት እንዳለ ለቲክቶክ ሪፖርት አድርጌያለው። እኔ አይደለሁም ዚ አር ፕሪቴንዲንግ ቱ ቢ ሚ እኔን እያስመሰሉ ነው እንጂ እኔ አይደለሁም ብዬ ለቲክቶክ አሳወቅ ያለው የቲክቶክን መልስ እየጠበኩ ነው እኔን ቨሪፋይ ካረገልኝ ይቺ ቲክ የምትለዋ ሰማያዊ ራይት ከሰጠኝ ከዛ በኋላ አይዘጋብኝም። ለምን በስሜ በጣም ብዙ ፌክ አካውንት። እንግዲህ ፌመስ ስትሆኑ ተጽዕኖ ፈጣሪ ስትሆኑ ያለው ችግር ይሄ ነው። ኢዘኔም ሰክሰስ ፕላስ ቻርች የብል ኦርጋናይዜሽን ኤግዛክትሊ ዳት እኔ በኢትዮጵያ ሁለት ሺ ብር ሰጠችው፣ የሚቆርጥልኝ እድለኛ ስለሆንኩኝ ይደርሰኛል። ፕሊዝ ሀቡ። ፕሊዝ ሰክሰስ ፌክ አካውንት ባትሆን ይኖር በእውነት እኔ ቆርጥልሽ ነበር። ፌክ አካውንት ነሽ፣ ፕሮፋይል የለሽም፣ ስምሽ ኤች ብቻ ነው። አይስዌር ቱ ጋድ፣ ከራሴ ሁለት ሺ ብር እኔ ቆርጥልሽ ነበረ፣ ግን ፌክ አካውንት ነሽ። ይኸውልሽ፣ ስምሽ ኤች ብቻ ነው፣ ባዶ ኤች፣ ፕሮፋይል የለሽም። አስራ ሶስት ሰው ብቻ ነው ፎሎ ያደረገሽ። ስለዚህ ለፌክ አካውንት ለምብይንም ቆርጠው ትክክለኛ ሰው ብትሆኝ ፌክ አካውንት ባትሆኝ ኖሮ እድለኛ ነኝ፣ ግን ብር የለኝም ለመቁረጥ ወይ ሁለት ሺ ብር ነው የሰጠችው ምናም ምናም ላቸው ሳልቀበልሽ ነው የቆረጥሽ ነበር፣ ግን ፌክ ነሽ። አቦ አይ ኦልሶ ዋና ባይ ንክ ዩ ናቱ አቡ አይ ኦልሶ ዋን ባይ ፎር አይን አለምስ ዶተር የስ ፕሊዝ ሜዲንግ ክልቆስ ዩ ካን ባይ ሀር አይን አለምን ፎሎ ታደርጊያት እና ለልጆሽ ትኬት መቁረጥ ፈልጋለሁ። ቲ እና ስልክ ቁጥሯና የልጇን ስም ትቀበያለሽ። ሶፊዬ ለአይኔ ትቁረጥላት። ቅድም ማን ነበረች? ስሟን ረሳኋት። የዚህ ቤት ቤተሰብ ናት። እሷ ለባለቤቷ ትቁረጥላት። አንቺ ለልጇ ቁረጭላት። ውለልጅ ነው ያላት። አንድ ሰው ደግሞ እኔ የሚል ሰው አንድ ሰው ደግሞ ለአንደኛው ውለልጅ ነው ያላት አይን አለም ለአንደኛዋ ልጇ ቆረጡላት። አንዳቸው ይደርሳቸው ይሆናል። አይናለምዬ አንደኛ እጣ ባለ ሶስት መኝታ ቤት ኮንዶሚኒየም ነው። ሁለተኛ እጣ ባለ ሁለት መኝታ ቤት ኮንዶሚኒየም ነው። ሶስተኛ እጣ ባለ አንድ መኝታ ቤት ኮንዶሚኒየም ነው። አራተኛ እጣ ግማሽ ሚሊየን ብር ነው። አንደኛው ዙር ላይ እዚሁ ላይፍ ላይ አውጥተነው አንድ ቤሩት የምትኖር ሰው መዳን ቤት የምትሰራ ልጅ ባለ ሁለት መኝታ ቤት ኮንዶሚኒየሙ ደረሳት። አንደኛ እጣው በሁለት ሺህ ብር ቆርጣ ሁለተኛ እጣው ብርቱካን አለሙ የምትባል ልጅ ዱባይ እሷም እንደዚሁ መዳም ቤት የምትሰራ የመዳም ቅመም፣ መኪናው ደርሷት ብሩን ወሰደች፣ ሁለት ሚሊዮን ብር። ሶስተኛ ጣ የደረሳት ጓደኛዬ ናት። ሪም ምን ታውቂያታለሽ? ወርቅ የምትሸጠው አውቃት አለው እየተከታተልኩሉ ነበረ። ሶስተኛ ጣ ግማሽ ሚሊዮን ብር ሪም ናት የደረሳት። ስለዚህ እናንተም አራታችሁ ይቆርጡላችኋል። ቤተሰቦች ይኸው ኤደን እኔ ብላለች ኤደን አንድ፣ ሶፊ አንድ፣ ሜዲን ግርቆስ አንድ፣ አንዱ ስሞን ረሳት። አራታቸው አንዳንድ ትኬት ለቤተሰቦች ለአንች፣ ለባለቤትና ለሆነ ልጆች ይቆርጣሉ። ከዛ ከአራታችሁ አንዳችሁ ይደርሳችሁ ይሆናል። ምን ይታወቃል? የፈጣሪ ነገር አሰግናለሁ። ሁላችሁም ተባረኩልኝ። አቢባ የኔ ልውጣና ቦታ ልልቀቅ እንግዲህ ሰው አንቺ ቤት መፍቶ መፍትሄ አግኝቶ ስቆ ነው የሚወጣውና የምር በጣም ደስ ብሎኛል። በምክንያትም ነው። ስልክም አንቺ ቤት ነው ያገኘሁት፣ ልጄም መሳቅ የጀመረችው ያው አንቺ ባትሰጪም፣ በር ነሽ መንገድ ስለሆንሽ ማለት ነው። እንደገና አሁንም ለልጄ መሲ ስልክ ልትልክላት አንቺ ዋይፋ ልገድ ይሄ ሁሉ በአንቺ ቤት ስለሆነ ደስታዬ ፍጹም እየሆነ ያለው። እግዚአብሔር ረጅም እድሜ ይስጥሽ። ደግሞ ስላወቅኩሽ እንዲህ ቤተሰብ ሆኜ ገብቼ እድሉ ስለሰጠሽኝ በጣም በጣም በጣም አመሰግናለሁ። እዚህ ውስጥ ያላችሁ ትኬት የቆረጣችሁልኝ ብዙ ለእኔ ጥሩ ኮሜንት እያነበብኩ ነበር እና ሁላችሁንም በጣም አመሰግናለው። ጊዜ ያክብርልኝ። ደግሞ ሌላ ጊዜ ደግሞ ተለውጬ በሌላ ርዕስ እዚሁ ቤት መጥቼ እንገናኛለን ግን፣ ይከታተልሻለው ልቀና ቢባዬ እሺ፣ እሺ አይንዬ፣ እሺ፣ እናመሰግናለን። እኔ በእውነት ሳላቀሽ ነው ዙዙ ዱዱ ጓደኛ ይመታ እንደዚህ እንደዚህ ዊልቸር ከሰክሰስ ለተሰጣት ልጅ አመሰግናለው፣ እሺ ምናምን ብላ ስትነግረኝ ከዛ ለምን ራሷ አትመጣም? ስላት እሷ እኮ ስልክ የላትም ማለት ነው ስትለኝ፣ በሰው ስልክ ነው ምትጠቀሙ? ስልክ የላት ምትል እንዴ? ትምጣ በሰው ስልክ ለምን አትምጣና? እኔ ስልክ አስገዛላታለሁ እዚህ ቤት አልኳት። መሲብርጅስቶን እኔ ስልክ የሚገዛላት ስል መሲብርጅስቶን እንዲገዛላት የሚፈልግ ሰው ካለ ብሩን ይስጣት፣ እኔ በነፃ ስልክ እሰጣታለሁ አለች። ጠጠች ከዛ አሁን ለልጅሽ አለች እኔ ደግሞ ሮተር አዘዝኩልሽ ከሷ እና እድለኛ ነሽ ስለዚህ እድለኛ ስለሆንሽ እጣው ምናልባት ከአራት አችሁ አንዳችሁ ሊደርሳችሁ ስለሚችል እጣውን ቁረጡላት ኢንቦክስሽን ቼክ አድርጊ አሁን ከወረድሽ በኋላ ይጽፉልሻል አመሰግናለሁ አለው ታት እሺ እናቴ ኢንቦክስ ላይ ጻፉላት እና ስልክ ቁጥሯን ተቀበሏት ሙሉ ስሟን ትስጣችሁ ከነ የራሷን ስም የባለቤቷን ልጆቿን እና ቁረጡላት